እሺ አቡዬ ነይ እሑድ። እሺ እኔ እናት ደስ አለኝ ደስ አለኝ መስዬ ደስ አለኝ። እኔ እሑድ እሺ፣ ነይ እሑድ። ስትፈልግ ሁሉም ከታች አለው የምትፈልግን አስገብሽ ስትይ አስገባዋለሁ። እሺ እኔ እናት ምን አለችኝ መሰለኝ፣ ፍቅር ናት ፍቅር ናት። ምን አለች? እንዳታስገብያት ኩዌን ፋን ነው፣ በቀደም ሪፖርት የሚደረግብሽ ቤት አብራ ስታሽቃበጥ ነበር። እንዳታስገባዋት ጠላት እንዳታስገቡ። እዚህ ቤት ጎበዞች እንደዚህ በደንብ እያያችሁ አላት የሆነ ሪፖርት አድርጉ ሲባል አብሮ የሚያሽቃብጥ የሚያደርግ እዚህ ቤት እርዳታ ፈልጎ እንዳይመጣ ጥያቄ ለምንም ጉዳይ እዚህ ቤት እንዳይመጣ ቢመጣ ኮርመንት ላይ ቢሩ መጣመት ገስት ግን አናስገባውም። እናመሰግናለን። እንኳን ነገር ነብር አገኝ ሰላም ናችሁ አለን። ማሬ እንዴት ነሽ? እግዚአብሔር ይመስገን። ስላስገባሽ አመሰግናለሁ። ቅድም ጀምሬ ነበር ስጽፌ ነበረ። እሺ እናቴ ችግር ላይ ነሽ? አው ችግር፣ እኔ እኔ የምንኖረው ካይሮ ነው። እሺ እናቴ፣ ምን እንደቀጠማችሁ? ካይሮ ካይሮ ነው እና የምኖረው ማለት ነው እኔ ብቻ አይደለሁም ብዙ ልጆች አሉ። ግን እኔ ልናገር፣ ችግር የለውም የሁሉንም ችግር በእኔ እናገራለሁ። እሺ። እና ምን እኛ የምንኖረው ካይሮ ነው። እንትን ሱቅ አለ፣ ያበሻ ሱቅ ማለት ነው። እሺ ያበሻ ሱቅ አለ እና እኛ ከመዳን ቤት ነው የምንሰራው። ከመዳን ቤት እየሰራን እንደዚህ የእኛ ምንዛሬው አንዴ ከፍ ይላል፣ አንዴ ዝቅ ይላል። እና ብር ባደራ ነበር የምናስቀምጠው። እና ከዚህ ባለ ሱቁ ሰለሞን ዋልልኝ ይባላል። ከሱ ነበረ ብር የምናስቀምጠው። እና ብራችን ሰብስቦ ኢትዮጵያ ገባ ማለት ነው። እና ድምፅ እንድትሆኝን ነበረ ማስረጃ አላችሁ? ሁላችሁም እሱ ብራችሁን ለመያዙ ማስረጃ? ሁላችንም አዎ ማስረጃ አለን። ምክንያቱም ከእሱ ስናስቀምጥ እንደዚህ ሁሌ ከመዳን ቤት ነው የምንሰራው። ከመዳን ቤት ስናስቀምጥ ስራ ልንወጣ ተጣልተን ልንወጣ እንችላለን። ከመዳን ቤት ስናስቀምጥ ፈትሻ ስለምታወጣን ስለምትፈትሸን፣ ብር ከአንድ ወር በላይ ብር ይዘሽ ከተገኘሽ ትቀማሻለች፣ እስር ቤት ነው የምታስገባሽ። እና በአንዴ መላክ ስለማንችል

እና ልጁ ከዚህ የወጣው ለእኛ አልነገረንም። ሲሄድ አልነገረንም። ወር ሞታል ከሄደ ማለት ነው። እና ስንደውልለት ከዛ በፊት እመጣለው እመጣለው ነበረ የሚለን። እኔ በራሴ ወክዬ ልንገርሽ፣ እና እኔ ስጠይቀው እመጣለው፣ ጠብቅኝ፣ እመጣለው ነበረ የሚለው። እና ብር በቃ ከሱ ነህ ከዚህ እስክትመጣ እንኳን እኔ ብር እናቴ ታማብኛለች፣ ብር ላክልኝ፣ ከሱ ነህ ትራንስፈር ማድረግ ትችላለህ ስለው እሺ አካውንት ላክልኝ አለኝ። እንትኑ አለኝ ልክ ሽሻ አለው ማለት ነው። ከዛ እሺ ብዬ አካውንት ላኩለት። አካውንት ስልክለት አያስገባም። በእናት እናት የታማብኛለች ላክ፣ እንዲ በእናት ስለው የለም። ከዛ ደጋግሜ ስደውልበት ይዘጋብኛል። ከዛ በመጨረሻ ላይ ቦለቀኝ ማለት ነው። በኢሞ ነበረ። ከዛ በዋስታፕ ገብቼ እንደገና ደግሞ ጠየቅኩት። በዋስታፕም ስጠይቀው ምላሹ እንደዚሁ ነው፣ አይመልስልኝም ጭራሹን። ከዛ የብዙ ልጆች ነው ብራችን ሲሉት ሱቁን ሁለቱንም ሱቅ ዘጋው ማለት ነው። ከዚህ ሚስት አለ፣ ሁለት ልጆች አሉት። ወንድሙ ነበረ ሲሰራ የነበረው ወንድሙ። የውም ሱቁን እየተዘግቶት እንደሄደ አናቅም። እና እንትን ሂዶ ኢትዮጵያ ሂዶ ሚስት አግብቷል። ሚስቱ የመጣች ከፈረንሳይ ነው እና ፕሮሰስ አለው ወደ ፈረንሳይ ሊሄድ ማለት ነው እና እኛ ብዙ ማሬ አንዴ እየተደማመጠን፣ ሱቅን የሚያክል ነገር ግብፅ ሀገር ላይ ያለው ሰው የእናንተ ብር ምን ያህል ቢሆን ነው ሱቁን ዘግቶ የሚያስጠፋው? የእኔ ቆንጆ ያለው ከሱቁ ያለ ቅባትና ቀሚስ ያበሻ ቀሚስ እንደዚሁ ቅባት ሳሙና ብቻ ነው። ከዛ ውጪ ሌላ መንገርደና ነገር የለውም። ኪራይ የሚባል ነገር አለ፣ ሱቅ ሲከፍቱ የዓመት ምናምን የሚከፍሉት የሱቅ ክራይ የሚባል ነገር አለ። ላይሰንስ የሚባል ነገር ወይስ ግብፅ ሀገር ዝም ብሎ ነው ሱቅ የሚከፈተው? ሱቁ ያን ያክል አይደለም። ያን ያክል ቢያንስ እንኳን የአንድ ሰው ብር የማይሸፍን ነገር ነው። ምክንያቱም አሁን ለምሳሌ የእኔ የወሰደብኝ በግብፅ በፋውንድ መቶ ስምንት ሺ ስድስት መቶ ብር ነው የወሰደብኝ ማለት ነው። በኢትዮጵያ ስንት ነው? በኢትዮጵያ ሁለት መቶ ሰማንያ ሺ ብር አንቺ ብቻ ከኔ ብቻ ማለት ነው ልጅ አንዴ ስምሽ ማን ነው? ጸጋ። በቃ ካንቺ ሁለት መቶ ሰማኒያ ሺ? አዎ፣ ሁለት መቶ ሰማኒያ ሺ። ኦኬ ልጁ ማን ነው ስሙ? ሰለሞን ዋለልኝ። ለሞን ዋለልኝ። እሺ ካንቺ ብቻ ሁለት መቶ ሰማንያ ሺህ ወስዷል። ሌሎች ስንት ናችሁ? በአጠቃላይ ተነጋገራችሁ? ብዙ ነን ሄደናል፣ እምባሲም ካረ ከዛ በላይ ነን። ሀቡዬ ከመቶ በላይ ነን፣ ከዛ በላይ ነን። ጉድ ጉድ ጉድ! ወይ እናንተ! በእሱ እሱ ሀዋላ ነው የሚሰራው ይልክ አለው ልጅ ሀቡ ባንዲ ስንልክ ማለት ምን ይሳረኝኝ? 17 የኢትዮጵያ 17 ሚሊዮን ብር ነው ይዞ የጠፋው። ወይኔ ጉዳችሁ ፈላ። ሁለት ቦታ ነው የሚሰራ ማዕዲና አርደልዋ ነው የሚሰራ ሁለት ቦታ ነው ሶስት ቦታ ነበረ ሱቁ አንደኛውን ሽጦታል ሁለት ሱቅ ቀርቷል ሁለቱ ተዘግቷል አዎ እኮ ግን ግብፅ ሀገር ውስጥ ሱቅ ሁለት ሱቅ ያለው ሰው በኢትዮጵያ አስራ ሰባት ሚሊዮን ብር አይኖረው ሀቢት አይሆነው ምንም አይሞላው ሱቁ ባዶ ነው ገብተሽ ስታዩ ሳልባጅ ቅባት ምናምን ያለው ከዛ ውጭ ምንም ነገር የለውም እሺ መስር ሀገር ላይ ግብፅ ሀገር ላይ ሲኖር ሚስት የለውም። ግብፅ ሀገር ላይ ሚስት አለው ሁለት ልጆች አሉት። ግን እነሱን ጥሎ ለምን እንደሂዶ እንዳገባ አናውቅም። ግን ትሮሰስ አለው። ሚስቱ ማን ነው ስሟ? ሰላም የሚሏት ግን ሌላ ስም አላት። እኔ አላውቀውም። እሷንም ሳይነግራት ነው ኢትዮጵያ ገብቶ ሌላ እቴነሽ ነው የምትባለ። እቴነሽ በኖርማል ስሟን እቴነሽ ቴነሽ ሳይነግራት ነው ወደ ኢትዮጵያ ገብቶ፣ አስራ ሰባት ሚሊዮን ብር የሀበሻን ሰብስቦ ወደ ኢትዮጵያ ገብቶ ከዛን ወደ ፈረንሳይ የሄደው ሄዷል። ወደ ፈረንሳይ ወይስ? አሁን አሁን ላይ አልሄደም፣ ገና ፕሮሰስ አለው። ኢትዮጵያ ነው ያለ፣ ኢትዮጵያ ነው ያለ፣ ገና አልሄደም። አይደለምን? በህግ አታስጠይቁትም እናንተ? በኤምባሲ በኩል ኤምባሲ አመልክተናል፣ ግን እሱን አድራሻውን ገና ስላላወቅን፣ ኤምባሲው ከዚህ ተስተካክሎ እየሰራ አይደለም። አንዴ ይዘጋሉ፣ አንዴ ይከፍታሉ። የተስተካከል አይደለም ኤምባሲው። አንቺ የት ሰፈር ነሽ? ግብፅ እኔ አርደሌዋ አርደሌዋ እ እኔ ቅልቦችን ልጥራለሽ። ትናንትና ተስፍሽን እንደውም አናግሬው ነበረ። እና እስኪ በዚህ መንገድ እንሄድበታለን። ስልክም ሲደውልለት አያነሳም። በቀጥታ ሲ ቁንሰች ነው። ቅልቦችያና ተስፍሽን ከቤቱ አግኝቼው ነበር ትናንትና ሁለት ኦኬ፣ እኔ ደግሞ እያወራ ያለሁት ስለ ቅን ልቦች ነው። ቅንድቦቹ ሁሉ ጉዳዩን ያውቃሉ። ይነግረሻል ወይ ነው? ኖ ኖ፣ አልነገርኩትም። አንቺን ፈልጌሽ ነበር። ዛሬ ሙሉ ቀን ስፈልግሽ አጣሁሽ። አሞኝ ተኝቼ ነበር ማሪ። አሁንም ቀጠሮ ሆኖብኝ ነው በግድ ተነስቼ የመጣሁት፣ ለሰው ቃል ስለሰጠው። እግዚአብሔር ይማርሽ የቀንጅ። አሚን እናቴ። እሺ ቅንድቦች፣ አይ ቲንክ ኢትዮጵያ በዚህ ሰዓት ሰባት ሰዓት ከሩብ ይተኛል ብዬ አስባለሁ። ጓደኛ ያለች ማያ ላስገባት እና ምን እንደምትል ዩኤን ተመዝጋቢ ከሆኑ እያለች ነው የሆነ ነገር አዶን ዶክመንቱ አሮጠብኝ። ኤምባሲ የዩኤን ተመዝጋቢ ከሆኑ ምንም አያደርጉላቸውም። ኦኬ እሺ። እንዴት ነሽ ማያዬ? ሰላም ነው፣ ሰላም ነው።

ዩኒክስር ካርድ ካላቸው ኤምባሲው ምንም አይነት እንትን አገልግሎት አይሰጥም። ቢኮስ ሀገራችን ላይ ችግር አለብን ብለው ስለሆነ ወደ ዩኤንኤችሲያር የምንገባው በዛ ምክንያት፣ ለኤምባሲው ምንም አይነት እንትን አይሰጥም። ነገር ግን አርድሌ ዋና ማዕድ ያሉ ሰዎች አይኖ ሱቅ ያላቸው ብዙዎችን አውቃለሁኝ። ያው ከባድ ነው እንዲለ ማለት እን ወይ ግን አንድ ነገር የምነግርሽ ነገር ቢኖር ማለት ነው ሚስቱ አርደሌዋ ነው ማዕድ የምትኖረው ሚስቲቱን የምትኖረው ሚስቲቱ አርደሌዋ ነው የምትኖረው። በቃ እንደዛ ከሆነ ስሟን የምታውቁ ከሆነ ሚስቱ የህጋዊ ሚስቱ ነው ነው ህጋዊ ሚስት ሆና ስለሆነ አንድ ቤት አንድ ቤት የሚኖሩ ከሆነ ነው። ምክንያቱም አይፈቀድም፣ ታውቂያለሽ ካይሮ ላይ ሳትጋቢ አንድ ቤት ያው በድብ ካልሆነ መኖር ስለማይቻል ከባድ ነው። ስለዚህ ኢትዮጵያ ኮሚኒቲ አለ አደለ፣ ማዕዲ ያለው ማዕዲ ያለው አዎ፣ ኢትዮጵያ ኮሚኒቲ ትሄዱና ኢትዮጵያ ኮሚኒቲ ታናግሯቸዋላችሁ። እንትኑ ማለት ነው ቼርማን አለ፣ አሁን ብዙ ነገር ይሰራሉ። እሱን ታናግሩ እና እሷን ያቀናኛቸዋል። እሷ ደግሞ የእሱን አድራሻ ስትሰጥ ኢትዮጵያ ውስጥ ያለ አይኦኤም አለ ፓስፖርቱ ደግሞ ካለ አይ ቲንክ ወይ ፓስ ኖ ፓስፖርቱ ነ በፓስፖርት ያ በፓስፖርት ከገባ አሪፍ ነው። እንደውም በፓስፖርት ከገባ አሪፍ ነው። እሱን ይዛችሁ ትሄዱና የእሱን ፓስፖርት ነምበር የምታውቁ ከሆነ ሚስቱ የኢትዮጵያ ኮሚኒቲ ያናግራታል። የኢትዮጵያ ኮሚኒቲ ደግሞ ለአይኦኤም ይጽፋል። አይኦኤም ደግሞ አይኦኤም ደግሞ ኢትዮጵያ ውስጥ ማለት ነው። በፓስፖርት ናምበሩ የትን ቦታ ላይ ሆኖ ማለት ነው። ምክንያቱም ወደ ፈረንሳይ መሄድ ከፈለገ በፓስፖርቱ ነው የሚገባው። ገባሽ? እዛ ፕሮሰስ ስለጀመረ ማለት ነው። ሶ በዛ መንገድ ታገኝታላችሁ። ነገር ግን አንድ ነገር ማርምሽ ነገር ቢኖር ማዳም ቤት ብር ማስቀመጥ አንችልም ላልሽው ህጋዊ ካልሆናችሁ ነው የቪን ካርድ ከለላ ህጋዊ አይደለንም እኮ እኛ የቪን ወረቀት አለን፣ ግን ተፈትሸን ስለምንወጣ ስራ ተጣልተን፣ ለምሳሌ ስራ ተጣልተን ስንወጣ እንትም ብላነ ምታስወጣ ነበርኩኝ። እዛ ካይሮ ነበርኩኝ። እናትዬ የቪን ካርድ ካለሽ ኢትዮጵያውያን የቪን ካርድ ይዛው፣ እኔም ምልሽ የወይን ካርድ ያለው ሰው ማለት ነው። እንዴት የኢትዮጵያ ፓስፖርት በእጁ ይዞ የወይን ካርድ ይኖረዋል? አሁን ለምሳሌ ሀፉ እኔ በኢትዮጵያ በኢትዮጵያ ፓስፖርት ነው ዩንኤፍሲር የተመዘገብኩት በስሜ ምክንያቱም ዶኩመንቶች የትምህርት ማስረጃ ስለነበሩት ያን ሁሉ ለማሳጠኝ በህጋዊ ነው የተመዘገብኩት እንዴት ገባሽ ለሚለው በደላላ ሌጋል እንደገባ ሆኝ ነው እንትን ያልኩት የተናገርኩት ከፍለሽ ግን በህጋዊ መንገድ ጃች በፓስፖርት መመዝገብ ትችያለሽ በስምሽ ማለት ነው አንዳንድ ሰዎች የሚያጠፉት ለዛ ነው መመዝገብ ይቻላል በፓስፖርት ማለትችንም ይህንን ላይ መመዝገብ እንችላለን። ያለብን ችግር እስከምናስረዳ ለማስረዳት እስከቻልን ድረስ ማለት ነው። ምን አይነት ችግር ላስረዳ ይችላል? ፓስፖርት ካለኝ ከዛ ከመጣው ፖለቲካ ችግር ሊኖርብሽ ይችላል ምናምን። እዚ ጋ እንደዚህ ማለት ስለማልፈልግ ነው። ብዙ ነገር አለ። ብዙ ልጁ አሳዘነችኝ በእውነት በጣም ለአቡነት በእርግጠኝነት ይህንን ቢጠቀሙ ወደ ፈረንሳይ ሀገር ፕሮሰስ ካለው በእርግጠኝነት ምንትን ይሉታል ይዙ ይያዝላቸዋል። ግን ስሙን ቀይሮ ከገባ ወደ ፈረንሳይ ለመሄድ ከባድ፣ ምክንያቱም እንደዛ ስለሚደረግ አዲስ ፓስፖርት ግን ሚስቱን እንደዛ አድርጉ ከፈለጋችሁን የዩኤን ምንድነው የኢትዮጵያ ኮሚኒቲ እንትኖችን ላናግርላችሁ ይችላል። እስቲ ፎሎ አርጌት እና ጸጋ አውሪስቲ ከማያ ጋር ብዙ አመት ግብጽ እኖራለች። አሁን አውስት እኔ እዛም ስለሰራ ኢትዮጵያ ኮሚኒቲ ውስጥ ብዙ ሰው ነው የሚበላ። ሀቡዬ እዛ ልብስ ቤት ምናምን ላላቸው ሰዎች ወስደው በጣም ነው የሚያምኗቸው። ግን ማንም ብርን አይቶ አይመልስ። አትልኩም እንዴ? መላክ አይቻልም? ይቻላል፣ እንልካለን። ጓሀቡዬ ግን ምንዛሬው ይስተካከላል እያለ ምንዛሬው እንትን ብሎ ነበረ፣ ይስተካከላል ብለን። አሁን ለምሳሌ አሁን ያለው ምንዛሬ አሪፍ ነበረ፣ ግን ልጁ ይዞብን ጠፋ። እሺ እኛ ምን እንድንረዳችሁ ትፈልጋላችሁ? እኛ ምን እንርዳ? ለእኛ ስልክ አያነሳልንም። ለእኛ ስንደሞለቱ ብሎክ ነው የሚለን። ለእኛ አያነሳልንም። ብራችን መልስልን ስለው እሺ ይላል፣ ግን ምላሽ የለም። ወንድሙ ነበረ ወንድሙን ይዞት ወጥቷል ይዞት አውጥቷል ይላል። ፎቶ አላችሁ? ፎቶ ፎቶ አለን። አዎ የሚስቱም አሁን ያገባት ሚስቱን ፎቶ አለን። የሱ ፎቶም አለን። የዚችም ከዚህም ያለችው አለን። እና ቢያንስ ላንቺ እንኳን ካነሳልሽ ላንቺ ቢያነ ካነሳልሽ ላንቺ ቢሰማሽ፣ ምክንያቱም አሁን ወደ ሀገር ስለሚወጣ ሳይወጣ ብራችን ሊመልስልን ፈልገን ነው። ምክንያቱም ብዙ ልጆች አሉ። ሐኪም ቤት የገቡ ልጆች አሉ። ደንግጠው ልጆች ህጻናት ይዘው ቤት የተቀመጡ አሉ። ብር የላቸውም። አዎ፣ ይኸውልሽ እኔ ምንድን ማድረገው፣ ቁጥሩን ትልክልኛለሽ፣ ያንቺን ቁጥራውን ትሰጭኝና ዋትሳፕ ላይ ቁጥሩን ትልክልኝና እነግረዋለው። ፎቶ ካል ላይ የእነዚህ ልጆች ብር መልስ ካለበለዛ ኔ ፎቶ ግን ለጥፌ ፈረንሳይም ስትሄድ ሀበሾች ከአንተ ከእንዳንተ አይነት ሌባ እንዲጠነቀቁ የትም ቦታ ሰው ያየቅ ሰው ሁሉ ከእንዳንተ አይነት ሌባ እንዲጠነቀቅ ፎቶ ግን ለጥፌ ቪዲዮ ሰራለው። የዓለም ህዝብ እንዲያቅ ያረካቸውን ነገር ካለብልዛ ብራቸውን መለስ ብዬ እያጣይቅላችኋለሁ። እንዳንድ ሰው ይህን ነው ላደርግላችሁ እምችለው ጠይቅላችኋለሁ። እሺ፣ አቡዬ በቅልቦች የምታግዥን ነገር ካለች፣ ምናልባት አሁን በዚህ ሰዓት ቅልቦች ስለሚተኛ ነገ ቅልቦችን እንጠራውና በህግ ደግሞ እንዴት፣ በምን አይነት ስቴፕ፣ በምን አይነት መንገድ ልትሄዱ እንደምትችሉ እንትን ይለናል። ይነግረናል ጣግን፣ ይተኛል በዚህ ሰዓት ኢትዮጵያ ሰባት ሰዓት ከሀያ አምስት ለሊት ይተኛል። እሺ ስልክ ቁጥርሽ ላኪ። አሁን ለሪም ትልክልኛለች። ለሪም እዚሁ እያለች፣ ሪም ሰታኝ ዋትሳፕ ላይ ሀቢባ ነኝ ብዬሽ አው ደርሶኛል ካልሽ በኋላ ተወርጃለሽ። እሺ ቦክስ ላይ ላክላትሽ። የእነሱ ገንዘብ ነው ያመጡታል። ሚስትየው አሳዘነችኝ በእውነት። አሁን እቺ ልጅ ሁለት መቶ ሰማንያ ሺህ፣ እሷ የሌሎቹ ስንት ስንት እንደሆነ አናቅም። ቶታል አስራ ሰባት ሚሊዮን የኢትዮጵያ ብር አሉ። ግን ሚስትየው ሳይነግራት ኢትዮጵያ ቫኬሽን ብሎ ሄዶ ሌላ አግብቶ ወደ ፈረንሳይ ሊሄድ፣ እሷ ግብጽ ላይ የእሱን ሁለት ልጆች ይዛ ባሌ ይመለሳል ብላ እየጠበቀች እንደው። ከምንም በላይ ሚስቱ አታሳዝንም ጋይስ? እነሱ እኮ ብር ነው ያጡት፣ እሷን ህይወቷን ናጣቸው። አቡነት ብዙ ናቸው የሚሸወዱት። እውነት በጣም ያሳዝናል።

ላስጨምርሽ። ሚስቱ አሳዘነችኝ። ላስን ኦኬ። የሚታመነው ግን እንዴት ነው? ቆይ፣ አይ ጊዜ አለ አህመድ። እውነቱን ነው። አይ ጊዜ ብሏል አህመድ። የቲክቶክ ስሙን ሰአዳ ስትሸመጥጠው አይ ጊዜ አለ። ደግሞ ሁለት ቲክቶክ አካውንት አለው። አንዱ አይ ጊዜ፣ አንዱ ጊዜ ዳኛ። ከጊዜ ጋር የተሳሰረ ነገር ነው። የአህመድ ቲክቶክ አካውንት ስም አይ ጊዜ ከጸኒኮ መትልካ እሱን ድምፅ ሲሆኑ ሪም አይ ጊዜ አይ ጊዜ አይ ጊዜ ላ እንዳለ ጎመንቱ። ከዛ እየሰማን የነበረው ታሪክ አስገራሚ ስለነበር ጊዜው ገርሟቸው አይ ጊዜ አይ ጊዜ እያሉ መስሎኛል። ወደ አራት መቶ ምናምን ሰው አይ ጊዜ ብሎ ጎምቷል። ለማየት ተሙት ነው ምልሽ እኔ መሰለኝ። የምንሰማው ታሪክ አስገርማቸው አይ ጊዜ እያሉ ነበር። ልጅቷ የደረሰባት ነገር ያሳዝ ነው። የምትነግረን ልጅ አደለ ታሪከኛ እየሰማን ነው አደለም። እሷን በማጣ ነው ብቻ ሌላ ሰው አይዶ ነው ማንም